ውስጡ ይደርቃል። ጠጣው ጠጣው! እንዳትወጣ እንዳትወጣ! ዋጠው ዋጠው ዋጠው! አሳየሀለው ቅጣት። ሳሙኖን ተመታ

ቴንክዩ ሶ ማች፣ ቴንክዩ ሶ ማች። ወይኔ ደብላ መለጠን፣ አረ በእግዚአብሔር ዳድን አግዙት፣ በእግዚአብሔር ዳድን አግዙት፣ በእግዚአብሔር እንደው ስለምናችሁ ወይኔሁምወይሁ

ሰጠኝ። እግዚአብሔርን በጣም ነው የማመሰገነው። እኔ ማን ሰጠኝ ይሄን ብሎ ጊዜ ማን ብሎ እግዚአብሔር እንዳድ በጣም ሁላችሁንም አመሰግናችኋል። ሁላችሁንም አመሰግናችኋል። እግዚአብሔርን አንድ እኩልን

ና በሉት፣ በጣ ው ምንለ የለም፣ የለም ና በሉት። ቤት እዚህ ቤት ቴክስት የለም የተላከው፣ ኢሙጅ የለም የተላከው። ና በሉት፣ ና በሉት፣ ና እንደዚህ የለም። ና እኛ እግዚአብሔር ምስክሬ ነው ጋይስ ቁጥሩት በጣም በጣም እዚህ እሱ እንደፈለገ ሲሆ ጆሲ እንደፈለገ ሲሆን፣ እኛ ፀጥ ነው የሰማ ነው ቁጭ ብለን የሰማ ነው ቁጭ ብለን የጠጣ ነው ቁጭ ብለን። ክርስቶስን ነው የምልህ፣ አስር ስንሸነፍ እንደዛ ስንቀጣ እኛ ምንም አላለን ቁጭ ብለን። ጌታምስ ጆሲ እያየህ እንደሆነ አውቃለሁ በሌላ ስልክ። ጌታ ምስክሬ በጣም በጣም በጣም ነው የሚደብረኝ። ጆሲ ካየህን ና ና ክርስቶስን የምሬ በኢየሱስ እግዚአብሔርን ጆሲ ደበረኛ እየነገርኩ ነው። ክርስቶስን ነው ምን ወይ ደና ሀብታም ጓደኛ እንደዚህ ሰጪ ጓደኛ ይኑር። እንደ ምን አይሙል አይሰራም። ዋትሳፕ ላይ ጌሙ። አዎ ጌሙ ጌሙ ነው ጌሙ ነው እኮ እግዚአብሔርን ጌሙን እኮ ነው ያደመቀችው። አለ ፍራይዴ ጌታ ነው ምሬት ኩክክር አልነበረውም። ጊሙ እንደዚህ የሚያስኮን ነገር ነው። ምን አባት ስኮረመማል? የምሬን እኮ ነው የምጠይቀው። አስር ቤስት ኦፍ ስሪ ስታሸንፉን እኛ ምን አልን እኮ እኛ ምን አልን? አስር ቤስት ኦፍ ስሪ ስታሸንፉ አይ ቲንክ እንትን ነው ስሜት የሆነው ምናምን ነው። እሷ እኮ ጃኒ እኮ መስጠቷ እኮ ጌሙን አላደመቀውም? አድምቆታል። ጌም እና ምን ያስወጣል እንዴ? መሬት ላይ አትነሳም እንዴት ነው የምነሳው እንዴት ነው የምነሳው? ደስታዬን እንኳን መቻቻት የሚጨረስኩ